የኔን ያህል ስኬታማ አንድ መቶ ቀናት ያሳለፈ ፕሬዝዳንት የለም። ዶናልድ ትራምፕ ደጋግመው ይሄንን እያነሱ ነው። በእነዚህ ቀናት አንድ መቶ ቀናኛቸውን እያከበሩ የሚገኙት በፊላደልፊያ ሰፊ ንግግር አድርገዋል። በዋይት ሐውስ ካቢኔያቸውን ሰብስበው የመቶ ቀናት ሪፖርታችሁን አቅርቡ ብለው ስኬታማ ሪፖርቶችን ሲያደምጡ ቆይተዋል። በኤቢሲ ቴሌቪዥን ቻናልም ዝርዝር ጋዜጣዊ መግለጫ ሰጥተዋል። ዶናልድ ትራምፕ አንድ መቶ ቀናቸውን ሲደፍኑ አሜሪካን ቀና እያደረግን ነው ብለዋል። የቅዳሜ ገበያ የኢኮኖሚ ትንታኔ ነው እያደመጣቸው የምትገኙት። የዩቲዩብ ገጻችንን ሰብስክራይብ አድርጉ። አዳዲስ የኢኮኖሚ ትንታኔዎች እንዲደርሷችሁ የደውል ምልክቱን ይጫኑ። ድንበራችን 99.999 በመቶ ተጠብቋል ብለዋል ዶናልድ ትራምፕ። በ14 ሳምንታት ወይም በፕሬዝዳንትነቴ 100 ቀናትም ስድስት ሰው ብቻ ነው ህገወጥ ድንበር ያቋረጠ ስደተኛ ብለው ተናግረዋል። እነዚህም ቢሆኑ የሕክምና ችግር የነበረባቸውና በጽኑ ታሞ የነበሩ በሰብአዊነት ልናክማቸው ይገባሉ ብለን ያሳለፍ ናቸው እንጂ አንድም ሰው አያልፍም ነበር ብለው ለኤቢሲ 100 ቀናኛቸውን በማስመልከት በሰጡት ጋዜጣዊ መግለጫ ላይ ሲናገሩ ተደምጠዋል። እንግዲህ በጣም በርካታ ጉዳዮችን ሲያነሱ ነው የነበረው ዶናልድ ትራምፕ። በተለይም የተዝረከረከ የመንግስት ወጪን መሰብሰብ ችለናልን ብለዋል። ስለ ዶጅ ባነሱበት ንግግራቸው ኤለን መስክን በመንግስት የሥራ ኃላፊነት የሾሙት ዶናልድ ትራምፕ በተለይም ደግሞ ውጤታማ የመንግስት አሰራሮችን ጾታ ጋር በተያያዘ አፈርማቲቭ አክሽን እንደሚባለው ወይንም ደግሞ ጾታ ለቀየሩ እንደዚህ የተመሳሳይ ጾታ ግንኙነት እንደዚህ ለሚባል የዲሞክራት መንግስታት በተለይ የሚደግፉትን የተመሳሳይ ጾታ ማበረታታትን በመንግስት መስሪያ ቤቶችን በመከልከላችን ከፍተኛ በጀት አድነናል እያሉ የተናገሩ ነው። ቀጣይ ኢኮኖሚያዊ ጥቅሙም ይታያል ባይ ናቸው ዶናልድ ትራምፕ። እንደ ሞኝ ቆጥረውን ሲዘርፉን የነበሩ ወዳጆችም ተፎካካሪ ሀገራትንም በታሪፍ አደብያ ሲያዝን ነው ብለዋል። ሰፊ ትኩረት የምናደርገው እኛም ከዚሁ ከታሪፍ ጉዳይ ነው። ፕሬዚዳንት ትራምፕ አንድ መቶ ቀን ሆኗቸዋል። ታሪፉ ደግሞ ከተጣለ ድፍን አንድ ወር ሆኖታል። እስካሁን ዓለም ስጋት ውስጥ እንዳለ ነው። አሜሪካውያን የጣሉብኝ ትልቁ ኃላፊነቴ ኢኮኖሚውን ማስተካከል ነው ብለዋል ዶናልድ ትራምፕ። ይህ ደግሞ በርካታ ተቃውሞ እየገጠሙት ነው በሚል በተለያዩ መገናኛ ብዙሃን ቢነሳም እሳቸው ግን አብዛኛው አሜሪካዊ ይህንን ብሎኛል፣ ስለዚህም ያንን እየሰራው ነው። እስካሁን አሜሪካ በየቀኑ ከ3-5 ቢሊዮን ዶላር እያጣች ነው። በአመት ከ1.5 ትሪሊዮን እስከ 2 ትሪሊዮን ዶላር ባልተገባ የንግድ ስሌት እየተዘረፍን ነው በሚል ያነሳሉ በርካታ ሀገራት አሜሪካ ላይ ታሪፍ ጥለው እኛ ግን በምላሹ ገበያችንን ወለል አድርገን ከፍተንላቸው ስለነበር እየተጎዳን ነው፣ ያንን ለመደራደር የጣልነው የታሪፍ እርምጃም ውጤት እያመጣ ነው ባይ ናቸው። እናም ዶናልድ ትራምፕ አሜሪካን እየጠገንን በመጀመሪያው ዙር ፕሬዝዳንታዊ ዘመኔ የሰራሁትን አሁን እያጠናከርኩ ነው መቶ ቢሊዮኖችን በታሪፍ አስገብተን ነበር፣ አሁን ትሪሊዮኖችን እናስገባለን፣ የዋጋ ግሽበትንም እናሻሽለዋለን ብለው ተናግረዋል። እንግዲህ የዶናልድ ትራምፕ የኢኮኖሚ ትንታኔ ስንመለከተው፣ እሳቸው ታሪፍ ዋጋ ይጨምራል የሚለው አይስማሙም። በመጀመሪያም የፕሬዝዳንትነት ዘመኔ የዋጋ ግሽበቱ በጣም አነስተኛ ነበር፣ ስለዚህ ታሪፍ ጥለን ምንም የጨመረብን የዋጋ ግሽበት የለም ብለው ያነሳሉ። እንደውም ዶናልድ ትራምፕ በ48 ዓመታት ውስጥ ታይቶ በማይታወቅ ሁኔታ የዋጋ ግሽበት አሜሪካ ውስጥ የተከሰተው በጆ ባይደን ዘመን ነው። ነዳጅ አሁን በከፍተኛ ሁኔታ ቀንሰዋል። እንቁላል ተወደደ ሲባል የነበረውም 87 በመቶ እንቁላልን ቀንሰነዋል። ህዝቡም ቢሆን ስለ ኢኮኖሚ የማደርገውን ይረዳኛል። ምርጫ የሚያሸነፍኩት ስለ ኢኮኖሚው ተናግሬ ነው። ስለዚህ ማከም አለብን ብለዋል ዶናልድ ትራምፕ። አንዳንዶች በእርግጥ የኢኮኖሚ እንቅስቃሴው በተለይም ደግሞ ከታሪፍ ጋር በተያያዘ ያለው እንቅስቃሴ የተወሰነ ፈታኝ ዘመን ወይም ደግሞ ዋጋ መክፈልን ይጠይቃል ወይ በሚለው ላይ የተለያዩ ክርክሮች እየተደረጉ ነው። አንዳንዶቹ ሚኒስትሮች የዶናልድ ትራምፕ ዋጋ ሊጠይቅ ይችላል፣ ትንሽ ፈታኝ ሆኖ ሊያልፍ ይችላል፣ ግን ቆፍጠን ብለን ማለፍ አለብን ሲሉ ዶናልድ ትራምፕ ግን እንዲያውም በዚያ አይስማሙም። እሳቸው የኢኮኖሚ ጫና አይደለም፣ ጥሩ እየሆነ ነው የሚሄደው በሚል ታሪፍ አሜሪካን አይጎዳም በሚል እየጠቀሱ ነው። በተለይም ደግሞ በፔንሲልቬኒያው ንግግራቸው ላይ ዶናልድ ትራምፕ በርካታ ኩባንያዎች ወደ አሜሪካ እየጎረፉ ነው እናመርታለን እያሉ ነው። እነ አፕል ስልክ አምራቹ እነ አይፎን ከ500 ቢሊዮን ዶላር በላይ፣ የመኪና አምራቾች በብዛት ወደ አሜሪካ እየመጡ ነው። እና ይሄ ከፍተኛ የንግድ እንቅስቃሴ ያስገኝልናል በሚል እያነሱ ነው። እና ታሪፉ ጋር በተያያዘ እኔ ባለጸጋ ነኝ ይህን ባላደርግ ምንም አልጎዳም፣ ግን አሜሪካ ወደኋላ ትቀራለች የሚል ነው። በነገራችን ላይ ይህንን ነገር በደንብ ብንመለከተው የዶናልድ ትራምፕ እንቅስቃሴ ወይም ደግሞ በአጠቃላይ የአሜሪካ ኢኮኖሚ አሁን ያለበት እንቅስቃሴ ልዕለ ኃያልነትን አስጠብቆ የመቆየት ወይንም ደግሞ ልዕለ ኃያልነትን የመነጠቅ ትግል ይመስለኛል በእኔ ግምገማ። ምክንያቱም ቻይና በከፍተኛ ደረጃ የዓለም ኢኮኖሚ እየተቆጣጠረች ነው። የኢኮኖሚ መጠኗን በአሜሪካ በጥቂት የሚበለጠው ሆኗል። የአሜሪካ ወደ 25 ትሪሊየን ዶላር ኢኮኖሚ ሲሆን የቻይና ወደ 17 ትሪሊየን ዶላር ኢኮኖሚ ሆኗል። እየተጠጋች እየተጠጋች ነው ከመቼውም ጊዜ በላይና። አዲስ ልዕል አያል ሀገር ወይም ደግሞ በርከት ያሉ ልዕል አያላን ሀገራት ሊፈጠሩ ነው ወይንስ አሜሪካ ልዕል አያልነቷን ለማስጠበቅ ከዚህ በፊት በሁለተኛው ዓለም ጦርነት ማግስት እንደዚሁም ደግሞ በ1980ዎቹ መጀመሪያ ሮናልድ ሬገን ፕሬዚዳንት በነበሩ ጊዜ ያደረገቻቸውን ኢኮኖሚ ማሻሻያዎች አድርጋ ታስቀጥላለች የሚለው ነው እና የዶናልድ ትራምፕ ትልቁ አቋም እሱም ይመስለኛል ለዛም ነው እንግዲህ ዶናልድ ትራምፕ እጅግ በጣም በልዩ ሁኔታ የሮናልድ ሬገንን የፕሬዝዳንት ሮናልድ ሬገንን የቁም ምስል በዋይት ሀውስ ኦቫል ኦፊሳቸው ውስጥ በትልቁ አስቀምጠዋል ሲያስጎበኙም በተደጋጋሚ ይታያል። ና የአዲስ ወርልድ ኦርደር ወይም አዲስ የዓለም ስርዓት የማዋለድ ና እሱን የመታገል እንቅስቃሴ አድርገንም ልናየው እንችላለን። እንግዲህ የጎልድማን ሳክስ የሚባለው የኢኮኖሚ ተንታኝ ተቋም እንደሚገልጸው ከሆነ አሁን ያለው የታሪፍ እንቅስቃሴ በእርግጥ ለመለካት ይሄ 100 ቀናት ፕሬዚዳንት ትራምፕ ያለፉበት 100 ቀናት በቂ አይደለም ተጨማሪ መቶ ቀናት ሁለት መቶ ቀናት ያስፈልጋሉ። ድርድር እንኳን ቢደረግ ከሁለት ዓመት በላይ ይፈጃል የሚለው መረጃ ከዚህ በፊትም የተነሳ ነበረ። እና አሁን ከታሪፍ ዙሪያ ያሉት የቻይና ውሳኔ፣ የአሜሪካ ውሳኔዎች እያየናቸው ያለ ነው ጎልድማን ሳክስ እንደሚተነበየው አለም ላይ አለመረጋጋትን ወይም ደግሞ አንሰርቴኒቲ የሚባለውን በኢኮኖሚ ነገ ምን ይሆናል የሚለውን አለመተንበይን ስለሚያስከትል የዓለምን እድገት የቻይናንም የአሜሪካንም እድገት የዓለምንም ኢንቨስትመንት እንቅስቃሴ ይጎዳል እና ድርድር ያስፈልጋል። ለቻይናም ለአሜሪካም ይሄ ነገር ጠቃሚ አይደለም ይላል ጎልድማን ሳክስ። አሜሪካ ለሀያልነቷን ትንሽ ከፍ አድርጎላት ከሰሞኑን የታየው በመቶኛ ቀናቸው ዶናልድ ትራምፕ ከዩክሬን ጋር የማዕድን ስምምነቱን በስተመጨረሻ መፈራረማቸው ነው በሮም ፓትሪያርኩ ቀብር ስነስርዓት ለመታደም በሮም ሊቃነ ጳጳሳት ቀብር ስነስርዓት ለመታደም በሄዱበት ጊዜ ከዩክሬኑ ፕሬዚዳንት ዜሌንስኪ ጋር ተገናኝተው ነበረ። ያንን ተከትሎ የ ዩክሬን የዩክሬን የተፈጥሮ ጸጋዎችን በተለይ ማዕድናትን የመጠቀም መብት አሜሪካ አግኝታለች። የአሜሪካ መንግስት እንደገለጸው ይሄ ስምምነት አሜሪካ ማዕድኖችን አውጥታ መጠቀም የሚፈቅድላት ሲሆን፣ ለዩክሬን ደግሞ ከአሜሪካ የምታገኛቸው ድጋፎች እንዳይቋረጡባት እድል ይሆናታል። ምናልባት ለተኩስ አቁም ድርድሩም ከሩሲያ ጋር ለሚደረገው በጣም አጋር ሊሆን ይችላል እና አሜሪካ ሀያልነቷን ለማስመስከር በተለያዩ ነገሮች እየሄደች ነው። እንግዲህ በአጠቃላይ ዶናልድ ትራምፕ በአንድ መቶ ቀናቸው ዓለምን አነቃቀዋል። በተለይ የታሪፉ ሁኔታ አሁን አይኤምኤፍና ዓለም ባንክ እንደ ኢትዮጵያ ያሉ ታዳጊ ሀገራትን ቶሎ ብላችሁ ከአሜሪካ ጋር የንግድ ድርድር አድርጎ ኢኮኖሚያችሁ ፈተና ውስጥ እንዳያወድቅ በሚል እየጠየቁ ሁሉ መሆኑ ይታወቃል። ያለም እድገት በዜሮ ነጥብ አምስት በመቶ ይቀንሳል በፊት ከነበረው ትንቢያ እየተባለው ላይ የሚቀመጠው ከዛ ጋር በተያያዘ ነው። ዶናልድ ትረምፕ እንደሚሉት ሀገራት ለእኛ ተባብረን እንድንሰራ እድሉን አልሰጡንም። ስለዚህ የዓለም ጉልበተኛ ማን እንደሆነ ማሳየት ነው የተፈለገው። ለዛም ነው ታሪፍ የጣልኩት ብዙዎቹ ሀገራት ታሪፉን ከጣልኩ በኋላ እንደራደር ስላሉ እየተደራደርን ነው ብለዋል። ምናልባት በጥቂት ቀናት ውስጥ ሰፊ መረጃ የምናቀርብላችሁ ከአንድ ታላቅ ሀገር ጋር የአሜሪካ የንግድ ድርድር ስኬታማ ሆኗል ተብሎ እየተጠበቀ ነው ፕሬዚዳንት ዶናልድ ትራምፕ እስኪያውጁት የሚጠበቀው ከህንድ ጋር ያለው ድርድር እንደሆነ እየተነገረ ነው የሚገኘው ህንድ እንግዲህ በዚህ አጋጣሚ የቻይናን ሚና ለመተካት ጥረት እያደረገች ነው። ህንድ ብቻ አለችም እነ ቪየትናም፣ እነ ካምቦዲያ የመሳሰሉትም እየተንቀሳቀሱ ነው። ይህንኑም ለማስቆም እና አጋሮቿ እንዲሆኑም የቻይናው ፕሬዚዳንት ሺ ጂንፒንግ ወደ ቪየትናምና ካምቦዲያ ጭምር ጉብኝት አድርገዋልና ፍጥጫው እንዳለ ነው። አንድ የፕሬዚዳንት ባይደን አማካሪ የነበሩ የኢኮኖሚ ተንታኝ እንደሚሉት ልክኛ ቻይና የአሜሪካን ገበያ እንደምትፈልገው ሁሉ አሜሪካም ደግሞ የቻይናን ምርት ይፈልጋሉና ለኢኮኖሚ ፈተና የሚታገስ የፖለቲካ ስርዓት ያለው ቻይና ነው እና የኛ ህዝብ የአሜሪካ ህዝብ የኢኮኖሚ ጫና ሲያርፍበት ቆፍጠን ብለን እንለፍ የሚል ውሳኔ ልክ እንደ ቻይናዊያን ላይወስን ይችላልና ቶሎ ድርድር ቢደረግ የሚል ሀሳባቸውን ሲያስቀምጡ ነበረ። በርካታ የኢኮኖሚ ባለሙያዎች አሁን እያነሱ ያሉት ቻይናና አሜሪካ በድብቅ ድርድር ጀምረዋል የሚለውን ነው። የቻይና ሚዲያዎች የዘገቡት ይህንን ይመስላል። የአሜሪካ ሰዎች አነጋግረውናል፣ እንደራደር እያሉን ነው። አሜሪካ ተጨንቃለች ተጨነን እንደራደራለን በሚል የቻይና ሚዲያዎች እያስተላለፉ ነው። የህዝቡንም የብሔራዊ ኩራት እየገነቡ ነው በሚል ይቀመጣል። በአጭሩ መጠቅለያን እንደዚህ ላስቀምጥላችሁ፣ የአሜሪካ መንግስት እንግዲህ 145 በመቶ ታሪፍ ጥሏል። ምናልባት ይህን ወደ 565 በመቶ ይቀንሳል ተብሎ ሲጠበቅ ነው። እስካሁን ያለው ቻይና ወደ 125 በመቶ ታሪፍ ጥላለች፣ በተለይ እርሻና የኃይል አቅርቦቶች ላይ። ግን ቻይናም ይህንን ልታነሳ ትችላለች የሚለው የሚጠበቅ ነው። እስካሁን ባለው የታሪፍ ጦርነት አሜሪካ የኢኮኖሚዋ መቀዛቀዝ፣ የወደቦች አካባቢ እንቅስቃሴ መቀዛቀዝ ሲታይባት፣ ቻይና ደግሞ የማምረቻ ኢንዱስትሪዎቿ፣ ፋብሪካዎቿ ከፍተኛ ጉዳት እየደረሰባቸው መሆኑ ይጠቀሳል። ሌሎች የኢኮኖሚ ተንታኞች በሚሉትም አሁን መረጃዎችን ስመለከታቸው እኔም በዛው እስማማለሁ። ቻይናም አሜሪካም እስካሁን በታሪፍ ጦርነቱ ኃያል ሆነው መውጣት አልቻሉ። የፈለጉት ሁለቱም ኃያልነቱን ነው። ማን ኃያል ይሆናል የሚለውን ጊዜ ሊፈታ ይችላል። ነገር ግን ሁለቱም ኃያል ስላልሆኑ ምናልባት በቅርቡ ወደ ድርድር ጠረጴዛ የሚገቡ ይሆናል። ወደ ድርድር ጠረጴዛ ሲገቡ ግን የበለጠ አቅም ይዞ ማን ይገባል የሚለውን ለመወሰን አሁንም ፍጥጫቸውን እንደቀጠሉ ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔ ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬድዮ ያደምጡታል። በድረገጻችን በማኅበራዊ ገጾቻችን ያገኘናል። የቅዳሜ ገበያ ልዩ ትንታኔዎችን በዩትዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።